ትምህርት ለአንድ ሀገር ትልቁ የሰው ኃይል አቅም ግንባታና የዛሬውም ሆነ የመጻኤው የሀገር ተወዳዳሪነት አቅም መለኪያ ነው። ትምህርት ላይ የወደቀ ማህበረሰብ ሁለንተናዊ ውድቀት እንደሚገጥመው ይታወቃል። በአማራ ክልል ባለፉት ሶስት ዓመታት አጋጥሞ የቆየው የሰላም እጦት በትምህርት ዘርፉ ላይ የደቀነው ፈተና ቢኖርም ፈተናውን ተቋቁሞ ዘርፉ እንዲያንሰራራ ለማድረግ ትኩረት ተሰጥቷል። የአማራ ብሔራዊ ክልላዊ መንግስት ትምህርት የሀገር ግንባታ መሰረት ነው ብሎ ያምናል። ስለሆነም የነገር የአማራ ቅድም ብልጽግና እንዳርገጥ ለማየትና ዛሬን ለማስቀጠም ትምህርት ላይና ወጣቶች ላይ የክልሉ መንግስት የሚያደርገውን ኢንቨስትመንት በላቀ ደረጃ መምራትና ክብደት መስጠት እንዳለበት ያምናል። የክልሉ መንግስት ይህንን በማመንም የአንድ ትውልድ ዘመን ህልምና ራዕይ ቀርጾ የላቀ ሰብአዊ ልዕልናን ለማረጋገጥ ከሌሎች ዘርፎች ጋር አሰላስሎና አዋህዶ በመስራት ላይ ይገኛል። ባለፉት ዓመታት በትምህርት ዘርፉ ላይ የደረሰው ጫና ከፍተኛ ቢሆንም በተደረገው ርብርብ በ2017 የትምህርት ዘመን ከተፈተኑ ተማሪዎች ካለፉት ሁለት ዓመታት በተሻለ ሁኔታ 12.5 በመቶ የሚሆኑት ተማሪዎች ማለፊያ ነጥብና ከዛ በላይ ማምጣት ችለዋል። ባለፉት ሶስት ተከታታይ ዓመታት የክልላችን ትምህርት ስራ በሰፊው በሰው ሰራሽና ተፈጥሯዊ ችግሮች እየተፈተነ ይገኛል። የገጠመን ፈተና በትምህርት ተሳትፎና ተደራሽነት እንዲሁም ጥራቱ ላይ ያደረሰው እና እያሳደረ ያለው ተጽዕኖ ከባድ ቢሆንም የክልላችን ማህበረሰብ ለትምህርት የሚሰጠው ዋጋ ከፍተኛ ስለነበር አሁን ውጤታማ ልጆችን ከማውጣትና ከማፍራት ያገደን ኃይል አልነበረም። ሆኖም ግን የገጠመንን ችግር ፈጥን ማስተካከል ካልቻለን በቀጣይነት ተወዳዳሪና ብቁ ተማሪዎችና ወጣቶችን ለማውጣት የምናደርገው ጥረት እንቅፋት መሆኑ አይቀሬ ነው። የክልሉ መንግስት ከፍተኛ ነጥብ ላመጡ 452 ተማሪዎች የእውቅና መርሃግብር ግብር ሲሰጥ ካገኘናቸው ሴት ተማሪዎች መካከል አርሴማዊት ኃይለማርያም ማርያም በቡድን ማጥናት ለውጤታማነቷ እንደረዳት የገለጸች ተገለጸች ሲሆን ሴት ተማሪዎች ይህ ይቻላል መንፈስን ተላብሰው ማጥናት እንዳለባቸው ትመክራለች። በቡድን ሆኖ ማጥናት ጥቅም አለው። በዛ ነው የተረዳሁት። ከዛ በተጨማሪ ግን በራሴ የራሴም ጥናት እስኬጁል ነበረኝ በደምብ ጥያቄዎችን የተለያዩ ናሽናል ኤግዛም ይር ከዚህ በፊት የነበሩ ፈተናዎችን እየደጋገምኩኝ እየሰራ የነበረና ፕራክቲስ ማድረግ በጣም ጥቅም እንዳለ ነው ማስተላለፍ እንፈልገው። እንዲሁም ሴት ልጅ ትችላለች። ያው እኛ ትምህርት ቤታን አብዛኛው ትልቅ ውጤት ያመጡት ሴቶች ናቸውና በሌላ ቦታ እዚህም እያየን ነውና፣ መላው ኢትዮጵያ ውስጥ ያላችሁ ሴቶች በጠቅላላ ትችላላችሁ፣ አትችሉም የሚላችሁን እንዳትሰሙ እና ትልቅ ቦታ ሁላችንም ወደፊት እንደሚደርስ ትልቅ ተስፋ አለ። ከጎንደር ከተማ ፋሲለደስ ሁለተኛ ደረጃ ትምህርት ቤት ከፍተኛ ነጥብ ካስመዘገቡ ተማሪዎች መካከል አንዱ የሆነው ተማሪ አማኑኤል አስቻለውም ተማሪዎች ሙሉ አቅማቸውንና ትኩረታቸውን ትምህርት ላይ እስካደረጉ ድረስ የማይሳካ ነገር የለም ይላል። ትምህርት ትኩረት እስከተደረገበት ድረስ በጣም ቀላል እና በጣም የሚከብድም ነገር አይደለም፣ እንደ ትልቅ ነገር የሚታይ ነገር አይደለም። ዋናው ነገር ምንድነው? ትኩረት ማድረግና ለዛ ነገር ጊዜያችን መስጠታችን ነው ማለትም አንድ ነገር አላማ አስቀምጠን እስከ ለፋንበት እና እስከ ጣርንበት ድረስ ይሳካል። ዋና አላማቸው እና ስራቸው ትምህርታቸውን አድርገው እስከ ተቀመጡና እስከ ጊዜያቸውን እስከ ፈጁበት ድረስ ትምህርታቸው ላይ ትኩረት እንዲያደርጉና አላስፈላጊ ዲስትራክሽን ከራሳቸው እንዲያረቁ፣ ሁለተኛ ደረጃ ደግሞ ለነሱ ብሎ ብዙ ኢንቨስት የተደረገ ነገር ስላለን ለነሱ ከነሱ ከራሳቸው አልፈው ለሌሎች እንዲጥሩ። ከዛም በላይ ደግሞ ቅድም እንዳልኩት እስከተለፋና እስከተጣረ ድረስ ሁሉም ነገር ይቻላል ለማለት ይፈልጋሉ። የአካል ጉዳት ያልበገረው ተማሪ ነዋትር ሰው በበኩሉ ከአካል ጉዳተኛ ተማሪዎች ከፍተኛ የማለፊያ ነጥቡን በማስመዝገብ እውቅና የተሰጠው ሲሆን አካል ጉዳተኝነት አለመቻል ማለት አይደለም ይለናል። አካል ጉዳተኝነት ማለት አለመቻል አይደለም። ዛሬም፣ ነገም እና ከነገ በስተያም አይነ ስውራን ተማሪዎች በጣም አእምሯችን ብሩህ እንደሆነ እንግዲህ እውነት ለመነጋገር አይነ ስውራኖች በድምፅ አንታመም በድምፅ ወዲያውኑ ሸምድደን የምንይዘው እና አካል ጉዳተኞች ወይም ደግሞ አይነ ስውራን ተማሪዎቹ በጣም ጎበዝ ነን፣ እውነት ለመነገር እና ዛሬም ደግመ ነገ በስተያም እነዚህ አካል ጉዳተኞች ወይም ደግሞ እኛ አይነ ስውራን ተማሪዎች ጀግና ነን።